በጎጃም የፋኒት በዓለም ዋሴ ቤተሰቦች መታፈናቸው ተሰምተዋል። አፈናው ለምን ዓላማ ተፈጸመ የሚለውን ከመረጃ ምንጮቻችን ይዘናል። በወሎ ቤት አማራ በአንድ ሳምንት ውስጥ 33 የድሮን ጥቃት መመዝገቡ ታውቋል። በሜካናይዝድ የታጀበው ውጊያም እንደቀጠለ ነው። በቀዳሚው የግንባር መረጃችን ወደ እናንተ ይደርሳል። በብልጽግናው አገዛዝ ሁለንተናዊ ድጋፍ የኤርትራ መንግስትን እንዲወጋ በመደራጀት ላይ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት በአፋር በረሃዎች ለሶስት ወራት ያሰለጠናቸውን ታጣቂዎቹን በዛሬው ዕለት በይፋ አስመርቋል። ከአራት በላይ የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን በመደገፍ ላይ የሚገኘው የብልጽግናው አገዛዝ የኤርትራ አፋርን ማዕከሉ ያደረገ የጸረ ሻዕቢያ ትግል ላይ በልዩ ትኩረት በመስራት ላይ ይገኛል። ይህም ዝርዝር መረጃው ተሰናድተዋል። የ የኦህዴድ አደገኛ የዝርፊያ መዋቅር በዓለም አቀፍ ሚዲያ ተጋልጧል። ዝርፊያው መዋቅራዊ መሆኑን የሚያመላክቱ ተከታታይ መረጃዎች መውጣታቸው ቀጥለዋል። መዋቅሩ ደግሞ ከሀገር ውስጥ እስከ ውጪ ድረስ የተዘረጋ ነው። በጉዳዩ ላይ ሰፋ ያለ ዳሰሳ ተዘጋጅተዋል። ብልጽግና የጦርነት ፖሊሲ ማስፈጸሚያ ሰነድ ማውጣቱ ተሰምተዋል። ሰነዱ በአገር ውስጥ ካስቀጠለው ጦርነት በተጨማሪ ድንበር ተሻጋሪ ጦርነት በማዋለድ ሂደቱ ላይ ያተኮረ ስለመሆኑም ታውቋል። በመረጃ ትንታኔያችን ቃኝተነዋል። ሰላም ጤና ስጥልን። ወድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደ ምንመለከትበት መረጃዎቻችን እናምራለን። በጎጃም የፋኒት በአለም ዋሴ ቤተሰቦች መታፈናቸው ተሰምተዋል። በወሎ ቤት አማራ በአንድ ሳምንት ውስጥ ሰላሳ ሶስት የድሮን ጥቃት መመዝገቡ ታውቋል። በሜካናይዝድ የታጀበው ውጊያም እንደቀጠለ ነው። በአፋብሃ አጼ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባል እና የኮማንዶ ተመራቂ የነበረችው ፋኒት በአለማሴ ጥቅምት ሁለት 2018 እለተ እሁድ በተካሄደው ውጊያ ቆስላ በአገዛዙ ወታደሮች እጅ ከወደቀች በኋላ በአሰቃቂ ሁኔታ መገደሏ ይታወሳል። ይህን አሰቃቂ ግድያ ተከትሎ ከፋኑ ኃይሎች እስከ ሲቪል ማህበረሰቡ ድረስ ከፍተኛ ቁጣ መቀስቀሱ፣ ቁጣውም አሁን እንዳልበረደ የሚታወቅ ነው። የክብርት ሰማዕቷ የፋኒት ባለሟሴ ቀሪ የሰውነት ክፍል ጥቅምት ሰባት በክብር እንዲያርፍ ከተደረገ በኋላ በዛሬው ዕለት ጥቅምት 11 አጥቢያ ለሊቱን የሰማዕቷ ቤተሰቦች በአገዛዙ ኃይሎች ታፍነው መወሰዳቸው ተሰምተዋል። የክብርት ሰማዕቷ ቤተሰቦች ከሚኖሩበት በምዕራብ ጎጃም ዞን አርቢሲ መንፈሳዊ ተብላ ከምትጠራው ቀበሌ ዛሬ አጥቢያ በአገዛዙ ወታደሮች ታፍነው ወደ ቡሬ ከተማ መወሰዳቸውን የገለጹት የአካባቢው ምንጮች የታፈኑት እናቷና ሌሎች የቤተሰብ አባላት እንደሆኑ ነው የጠቆሙት። የብልጽግና ሰራዊትን የከፋ አረመኔነት የበዛ የጦር ወንጀል ፈጻሚነት ያጋለጠውን ይህንን ድርጊቱን በሐሰተኛ ዘጋቢ ፊልም እናቷን በማናዘዝ የተለመደ ፕሮፓጋንዳ ሊሰራበት እንደሚችል ስጋታቸውን የጠቆሙ የመረጃው ምንጮች ይህ ግን በክብር ሰማዕቷ ፋኔት በአለማሴ ላይ የተፈጸመውን አረመኔያዊ ተግባር የሚሽረው እንዳልሆነ ከወዲሁ ሊታወቅ ይገባል ብለዋል። ምናልባት የተመስገን ጥሩነ ቡድን አፍኖ ሳይወስዳቸው አልቀረም፣ የሚሉት የመረጃው ምንጮች የፋኒት ባለሟሴ እናትም ሆነ የቤተሰቡ አባላት በአገዛዙ እጅ ወድቀው በአስገዳጅ ሁኔታ የሚሰጡትን ቃል ከወዲሁ መገመት ይቻላል። ይህን ግን የስርዓቱን የበለጠ አረመኔነትና ፍርሃት የሚያሳይ እንጂ እውነታውን የሚሽረው ባለመሆኑ የፋኖ ኃይሎችም ሆኑ መላው ሕዝብ ትግሉ ላይ ትኩረቱን እንዲያደርግ ጥሪ ቀርበዋል። ይበንዲ እንዳለ በወሎ ቤት አማራ በአንድ ሳምንት ውስጥ 33 የድሮን ጥቃት መመዝገቡ ታውቋል። በሜካናይዝድ የታጀበው ውጊያም እንደቀጠለ ነው። በወሎቤት አማራ ከዘመቻ ደን በኋላ በዋናነት ባለፈው አንድ ሳምንት ተጠናክሮ በቀጠለው ውጊያ የብልጽግናው አገዛዝ 33 ጊዜ የድሮን ጥቃት መፈጸሙ ታውቋል። ጥቃቶቹ በአመዛኙ ራያ ቆቦ፣ ላስታ፣ የጁና ከፊል የምዕራብ አማራ ቀጠናዎች እንደሆኑ ነው የታወቀው። ከጥቅምት 6 2018 ጀምሮ ላለፈው አንድ ሳምንት የተመዘገቡ የድሮን ጥቃቶች ከውጊያ ሜዳ ይራቁ ከውጊያ ጋር ምንም አይነት ግንኙነት የሌላቸው ነገር ግን የፋኖ የድጋፍ መሰረት ናቸው በሚል ፍረጃ በንጹሐን ላይ አመዛኙ ጥቃት መድረሱ ታውቋል። ባለፈው አንድ ሳምንት በራያ ቆቦም ሆነ በላስታ በአምባሰል ዙሪያና በምዕራባዊ የወሎ ቀጠናዎች አንድም ተጨማሪ ገዢ መሬት መቆጣጠር የተሳነው የአገዛዙ ጦር ንጹሐንን ኢላማ ያደረገ የከባድ መሳሪያ፣ የጄትና የድሮን ጥቃት እየፈጸመ የህይወት፣ የአካልና የንብረት ብሎም የስነልቦና ጉዳት እያደረሰ ይገኛል፣ ያለው አፋብሃ መኔሌክዝ በርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲ ድሎች ታጅቦ ከተጠናቀቀው ዘመቻ አባናዶ ማግስት የጦር ወንጀሉ እንደጨመረ፣ በዚህም ህብረተሰቡ ከተጋላጭነት ራሱን እንዲጠብቅ የጥንቃቄ መልእክቱን አስተላልፈዋል። በወሎ ቀጠናዎች ውጊያ መደበኛ የሚባል ኮንቬንሽናል ዋር ቁመና ላይ የደረሰ ሲሆን ፋኖ በገነባው የውጊያ ኃይል በሞርተር በዲሽቃ ምሽግ ይዞ አልፎም ነፃ ወረዳዎችን አስከብሮ ትንቅንቅ በማድረግ ላይ ይገኛል። የአማራ ፋኖ ህልውና ትግል ከጀመረ ወዲህ አገዛዙ ጥቅም ላይ ያለዋላቸውን የከባድ የጦር መሳሪያዎችን ጨምሮ በአንድ ሳምንት ውስጥ በአንድ ውስን ቀጠና ላይ ብቻ ከ33 ጊዜ በላይ የድሮን ጥቃት መፈጸሙ የጦርነቱን ክብደት ያሳያል የሚሉት የወታደራዊ ጉዳይ ተከታታዮች በመድፍና ቢኤም እንዲሁም በጄትና ድሮን ንጹሃንን ኢላማ ያደረገ ድብደባ እየፈጸመ ስለመሆኑ ዓለም አቀፍ ማህበረሰብ እንዲያውቀው የማጋለጥ ስራዎች አለመሰራታቸው የትግሉ ክፍተት ነው ብለዋል። የበርካታ ንጹሃንን ህይወት በጅምላ እየቀጠፈ በመሰረተ ልማት ላይ ከባድ ውድመት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ በቀላሉ የማይጠገን የስነ ልቦና ስብራት ጭምር እያደረሰ ይገኛል። ይህን እውነታ ዓለም አቀፍ ማህበረሰብ እንዲረዳው ማድረግ ይገባልም ተብለዋል። ባለፈው አንድ ሳምንት በመቶዎች የሚቆጠር የተለያየ የከባድ መሳሪያ ቅንቡላ ተዋጊውን ሳይሆን ከተማ ላይና የገጠር መንደሮችን ጨምሮ ታስቦበት ንጹሐኑን ህዝብ ኢላማ ያደረገ ድብደባ መፈጸሙ የታወቀ ሲሆን ይህን የጦር ወንጀል ለዓለም አቀፍ ማህበረሰብ የማጋለጡ ስራ የዲያስፖራው አደረጃጀት ኃላፊነት መሆን እንዳለበት ተጠቁመዋል። የኤርትራ መንግስትን እንዲወጋ በመደራጀት ላይ ያለው ታጣቂ ኃይል ታጣቂዎችን እወቁልኝ አለ። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስትን በትጥቅ ትግል ለመጣል ማሳወቁን ተከትሎ በብልጽግና አገዛዝ ሁለንተናዊ ድጋፍ ታጣቂዎቹን እያደራጀና እያሰለጠነ ይገኛል። በዛሬው ዕለትም ለሶስት ወራት አሰለጠንኳቸው ያላቸውን ታጣቂዎችን ይፋ አድርጓል። ይህ ስልጠና እንዲሳካ አድርገዋል ያላቸውን የክልሉ መንግስትን ጨምሮ ሌሎች ያላቸውን አካላት አመስግነዋል። ድርጅቱ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥል ገልጸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ቢሮውን በሰመራ የከፈተ ሲሆን ባለፈው አመት ሐምሌ ወር ላይ ጠቅላላ ጉባኤ ማድረጉ ይታወሳል። የአፋር ሕዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ለጸረ አስመራ መንግስት የትጥቅ ትግል ጥሪው አቅርቧል። ከዚህ ቀደም ከአንድ ሻምበል የማይበልጡ ታጣቂዎችን በፎቶ ወቁልኝ በሚል ሲያሰራጭ የታየው ድርጅቱ በአሁኑ ከቀደመው በቁጥር ሻል ያሉ ታጣቂዎችን በፎቶ አሳይቷል። ድርጅቱ የብልጽግና አገዛዝ የፖለቲካ አጋር ሆኖ በአፋር ወታደራዊና የፖለቲካ ጽሕፈት ቤት እንዲከፍት ድጋፍ የተደረገላት ሲሆን በቅርቡ ለተባበሩት መንግስታት ዓለም አቀፍ ማህበረሰብ በኤርትራ መንግስት ላይ እርምጃ እንዲወስድ የሚማፀን ደብዳቤ መጻፉ ይታወሳል። ድርጅቱ በጻፈው ደብዳቤ ላይ እንደተመለከተው የኤርትራ መንግስት በአፋር ህዝብ ላይ የሚፈጸመውን ጥቃት አለም አቀፍ ማህበረሰብ እንዲያስቆም መጠየቁ አይዘነጋም። በዛሬ ሁለት ደግሞ የቀይ ባህር አፋርን ነጻ ያወጡልኛል ያላቸውን ታጣቂዎቹን ማስመረቁን በፎቶ አሳይተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከስያሜው ጀምሮ ከኤርትራ የተነጠለና በደንከሊያን ግዛት የሚኖረውን የአፋር ህዝብ ነጻ አወጣለሁ በሚል የሚንቀሳቀስ ኃይል ሲሆን ቡድኑ በብልጽግናው አገዛዝ ድጋፍ ከሚደረግላቸው የታጠቁና ያልታጠቁ የኤርትራ ተቃዋሚ ኃይሎች አንዱ ነው። የብልጽግናው አገዛዝ የኤርትራ አፋሮችን ማዕከል ያደረጉ ሶስት ድርጅቶችን እንደሚረዳ መረጃዎች ያሳያሉ። አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን ሌላኛው ደግሞ ኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ መሆኑ ይታወቃል። ሶስተኛው ኃይል በኤርትራ ግዛት ውስጥ በእቡ እየተደራጀ እንደሆነ መረጃዎች ያሳያሉ። ብርጌድ ናአመዱን ጨምሮ ከአራት በላይ የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን በመደገፍ ላይ የሚገኘው የብልጽግናው አገዛዝ የኤርትራ አፋርን ማዕከሉ ያደረገ የጸረ ሻዕቢያ ትግል ላይ በልዩ ትኩረት በመስራት ላይ ይገኛል። የኦህዴድ አደገኛ የዝርፊያ መዋቅር በዓለም አቀፍ ሚዲያ ተጋለጠ። የኦህዴድ ብልጽግና ገዢዎች ዝርፊያ መዋቅራዊ መሆኑን የሚያመላክቱ ተከታታይ መረጃዎች መውጣታቸው ቀጥሏል። መዋቅሩ ደግሞ ከሀገር ውስጥ እስከ ውጭ ድረስ የተዘረጋ ነው። ዘረፋው ከኢትዮጵያ ብሔራዊ ባንክ እስከ ዓለም ባንክ እና አይኤምኤፍ ድረስ ተስፋፍተዋል። ሻጭና አሻሻጭ ደላሎች ከቤተ መንግስቱ ጀምሮ አጠቃላይ መንግስታዊ መዋቅሩን ጠልፈው ወረውታል። ጉዳዩ ከመንግስታዊ ምርኮ ወይንም ስቴት ካፕቸር ከፍ ያለ እንደሆነ የተለያዩ መረጃዎች ያሳያሉ። በጉዳዩ ላይ አፍሪካን ኢንተለጀንስ ያወጣው ዘገባ ይህንኑ እውነታ ያስረግጣል። በዘገባው መሰረት አንድ በአብይ አህመድ ዙሪያ የተዋቀረ የቢዝነስና ፋይናንስ ሊቃን የተጠላለፈ ኔትወርክ አለ። ኔትወርኩን አነ ሽመልስ አብዲሳ ስለተቆጣጠሩት በኦህዴድ ውስጥ ፖለቲካል ኢኮኖሚን ማዕከሉ ያደረገ አጀንዳ እየተፈጠረ መሆኑንም ዘገባው አመላክተዋል። አብይ አህመድ ያሰባሰቡት የቢዝነስ ና የፋይናንስ ኔትወርክ በአነ ሽመልስ አብዲሳ ቁጥጥር ስር የዋለ መሆኑንና በድንበር ተሻጋሪ የዝርፊያ መዋቅሩ የውጭ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን መሳተፋቸውንም ዘገባው አትተዋል። በአብይ የቢዝነስ ና የፋይናንስ ኔትወርክ ውስጥ እነማን አሉ በሚለው ዙሪያ የስለላ መረጃ ትንተና የሰራው አፍሪካ ኢንተለጀንስ ዘገባውን ሲቀጥል አብዛኞቹ እንደ ዓለም ባንክና አይኤምኤፍ ካሉ ዓለም አቀፍ ተቋማት ጋር በነበራቸው ንግኪ የሚታወቁ ደላሎች ናቸው ይላል። ቀደም ሲል በድለላ ሀብት በማሻሻጥ ኮሚሽን የሚቀበሉ ሰዎች አሁን የኦሕዴድ ከፍተኛ ሹመኛ መሆናቸውን ዘገባው ያትታል። በማዕድን፣ በባንክ በመሰረተ ልማትና በስትራቴጂክ ፕሮጀክቶች ላይ በዝርፊያ ልምድ ባላቸው ሰዎች የተያዘው የኢትዮጵያ ኢኮኖሚ ገጽታ በቁልቁለት ላይ ስለመሆኑም ዳሰዋል። በመዋቅር ተመርተው በቡድን ተደራጅተው የሀገሪቱን አንጡራ ሀብት በመዝረፍ ላይ ከሚገኙት መካከል እዮብ ተካልኝ አንዱ ሲሆኑ የብሔራዊ ባንክ ገዢ ከመሆናቸውና የገንዘብ ሚኒስትር ዴኤታ ከመሆናቸው በፊት ከዓለም አቀፎች የፋይናንስ ተቋማት ጋር ሰፊ ኔትወርክ የፈጠሩ የዘረፋ አገናኝ ደላላ ልምድ እንዳላቸው አስታውሰዋል። ሌላኛው የአብይ አህመድ የፋይናንስና የቢዝነስ ሹም ሆነው የተገለጹት የኢንቨስትመንት ሆልዲንግ ኃላፊው ብሩክ ናቸው። እኒሰው በአሁኑ ሰዓት ለአብይ አህመድ ቀኝ በመሆን ላይ ያለው ቢሌነሩ አሊኮ ና ዳንጎቴ ጋር ግንኙነት እንዳላቸው በዘገባው ተጠቅሰዋል። በጥቅሉ የኦሆዴድ የዝርፊያ ገጽታ መዋቅራሪና አስከፊ እንደሆነ በአፍሪካን ኢንቴልጀንስ ተዘግበዋል። እያንዳንዱ የውጭ ኩባንያ ኢንቨስት ለማድረግ ሲመጣ ሆነ የኢትዮጵያ ሀብት ለሽያጭ ሲቀርብ ኮሚሽን የሚይዙት ባለስልጣናቱ የኢትዮጵያን የፋይናንስ ተቋማት በምርኮ ማስገበራቸው ታውቋል። ኢኮኖሚ የፖለቲካ የደም ስር እንደሆነ የሚረዳው ኦህዴድ ብልጽግና በመዋቅራዊ ዘረፋው ውስጥ ጥቅመኝነትን ማዕከሉ ያደረገ አንጃ ፈተና ሆኖ እንደሚገኝም ተመላክተዋል። በሬ መንታ ይወልዳል በሚል ለዛ ቢስ ቅጥፈታቸው የሚታወቁት አብይ አህመድ በእርሳቸው የስልጣን ዘመን መዋቅራዊ ዘረፋ እንደሌለ በተደጋጋሚ ቢናገሩም ዓለም አቀፍ ሚዲያዎች ግን ምንም እንኳን ከሕዝብ የተሰወረ ባይሆንም ተጨባጭ ማስረጃዎችን ማቅረባቸውን እንደቀጠሉ ነው። አድማጭ ተመልካቾቻችን ምርጫችሁን ጣና ትቪን ስለምታደርጉ እናመሰግናለን። አብይ አህመድ የገጽታ ግንባታ ላይ ትኩረት ያደረገው የሶፍ ዑመር ዋሻ ወግ የብዙዎች መነጋገሪያ ሆኗል። ባለፈው የጉባ ላይ ወግ፣ አሁን ደግሞ የዋሻ ወግ፣ ከዚያም የባሌ ሽርሽርና የብልጭልጭ ፕሮጀክቶች ምረቃ የብልጽግና የፕሮፓጋንዳ ቋሚ መገለጫ ሆኗል። ብልጽግና በሚዲያው አየር ይህንን መሰል አጀንዳ በመስጠት ምድር ላይ ድንበር ተሻጋሪ ጦርነት በማዋለድ ምዕራፍ ላይ ይገኛል። ከበረሃ እስከ ከተማ ጸረ አማራ ኃይሎችን ከማሰባሰብ ጎን ለጎን ለቀጠናው ጦርነት አጋር በመመልመል ላይ ያሉት ጦረኛው አብይ አህመድ በባሌም በቦሌም እያንሸራሸሯቸው ያሉት ጄኔራል ጻድቃንና የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳን በአስመራ ጥልነት ካመኗቸው መካከል የመደቧቸው ናቸው። በሶፉ መርጓሻ ዋሻ በወታደራዊ ጥበቃ ተከበው መሬት ላይ ስለሌለው ሰላም ለመስበክና ስለ አብይ የገጽታ ግንባታ የተሰባሰቡት አመራሮች እርስ በርስ የሚጣረስ ንግግር አድርገዋል። ሁለቱ አማካሪዎች ዳንኤል ክብረትና ጌታቸው ረዳን ጨምሮ ሌሎች ከፍተኛ አመራሮችና አምስት የኦህዴድ የቀድሞ ባለስልጣናት በተገኙበት ዋሻ ተከታዩ መልእክት ተላልፈዋል። በቀዳሚነት የጦርነት ፖሊሲ ባለቤቱ አብይ አህመድ ራሳቸውን ሀገር ወዳድ ሌላውን ሀገር ጠል አድርገ ያቀረቡት የጥላቻ ትርክት እንዲህ ይላል። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለው ኢትዮጵያን አላወቃትም ሲሉ ተመጻድቀዋል። ይህንኑ ሀሳብ ሲያጠናክሩም የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሁኝ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ እውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም ሲሉ የቀድሞ አለቆቻቸውን ሲያወግዙ ተደምጠዋል። አብይ በዚህ ንግግራቸው ስህተት ባይኖርበትም እርሳቸው ከሚሰሩት ጋር የሚቃረን ነው። የሚፈልጉትን እየነገርክ ወደ ምትፈልግበት ውሰዳቸው በሚለው የአመራር ብሂላቸው የሚታወቁት አብይ በመጨረሻ ምሽግ ያደረጉት ኦህዴድ ብልጽግናን ትይዩ ሰራዊት እንዲገነባ እያደረጉ ባለበት በዚህ ወቅት ይህንን መናገራቸው የግለሰቡን ግብዝነት ያሳየ ሆነዋል። በዚህ መድረክ ላይ አብይ እሳቸው ሲተቹ እንጂ ሌሎች እሳቸውንና ስራቸው ሲተቿቸው የማይወዱ መሆናቸውን ዛሬም አሳይተዋል። ኩማ ደመቅሳ የሰላም ሁኔታ ያሳስበኛል ላሉት አስተያየት የጦረኝነታቸውን ባህሪ በሌላ በማላከክ የሚታወቁት አብይ ኢትዮጵያ ውስጥ ለአንድ መቶ ዓመት ውጊያ ነበር፣ የአሁኑ የተጋነነው ዩቲዩብ እና ፌስቡክ ስላለ ነው ሲሉ አጣጥለዋል። ኢትዮጵያ ግን በዘመናዊ ታሪኳ እንዲህ አይነት ደም አፋሳሽ ጦርነት አሳልፋ እንደማታውቅ የታሪክ አዋቂዎች ምስክር ናቸው። ቅድመ አብይ የነበሩ መሪዎች በተለይም ድህረ አብዮት ተከታታይ ጦረኛ መሪዎችን ያስተናገደችው ኢትዮጵያ አብይ ከቀደሙት የሚለዩት በጦረኝነታቸው አሊያም በብሔርተኝነታቸው አይደለም። አብይ ሌሎች የሆኑትን አሉታዊ ነገር ሁሉ ሆነው አመራራቸው የፋሽስትነት ባህሪ ያለው መሆኑ የተለዩ ያደርጋቸዋል። እንደ ወራሪ ኃይል ዜጎችን በድሮን የጨፈጨፈ መሪ ከአብይ ሌላ በኢትዮጵያ ታሪክ አልታየምና። በመጨረሻም የብልጽግና ሰነድ እና ትእዛዝን የተመለከተ መረጃ ወደ ምንመለከትበት ዜናችን እናመራለን። ብልጽግና የጦርነት ፖሊሲ ማስፈጸሚያ ሰነድ ማውጣቱ ተሰምተዋል። ሰነዱ በአገር ውስጥ ካስቀጠለው ጦርነት በተጨማሪ ድንበር ተሻጋሪ ጦርነት በማዋለድ ሂደቱ ላይ ያተኮረ ስለመሆኑም ታውቋል። በጉዳዩ ላይ ሁሉም የመንግስት ሚዲያዎች የሙሉ ጊዜ የፕሮፓጋንዳ ፕሮግራም እንዲያዘጋጁ በሰነዱ ታዟል። ፕሮፓጋንዳው ከአገዛዙ ጥቅም አንጻር ተቀርጾ በምን መልኩ መሰራት እንዳለበትም ለጋዜጠኞች ልዩ ስልጠና እየተሰጠ ነው ተብለዋል። ስልጠናው ለብልጽግና የሚዲያ ሰራዊት፣ ለብልጽግና አክቲቪስቶችና ለመንግስት ሚዲያ ጋዜጠኞች እንደሚሰጥም ከጉዳዩ ጋር ተያይዞ ከወጣው መረጃ ላይ መረዳት ተችለዋል። በአዲሱ መመሪያና ትዕዛዝ እንዲሁም ሰነድ የተበሳጩ የመንግስት ጋዜጠኞች ጥያቄ ሲያቀርቡ የተሰጣቸው ምላሽ ነጻ ጋዜጠኝነት የሚባል ነገር የለም የሚል ሆነዋል። ከዚህ ስልጠና በኋላ የመዝናኛ ፕሮግራሞችን ሳይቀር ዘግተው የብልጽግና ፕሮፓጋንዳ እንዲሰሩ ትዕዛዝ እንደተሰጣቸው በመረጃው ተመላክተዋል። ትዕዛዙ የተሰጠው ለኢትዮጵያ ቴሌቪዥን ሲሆን፣ ለጋዜጠኞቹ ስልጠና እየሰጡ ያሉትም በዚያው የሚዲያ ተቋም ውስጥ ዋና ስራ አስፈጻሚ በሆኑት አቶ ቢንያም ነው። አቶ ቢንያም የአብይ አህመድ የቅርብ ሰው እንደሆኑም ታውቋል። የቀድሞው የትምህርት ስልጠና ጥራት ኤጀንሲ ምክትል ዳይሬክተር የነበሩት አቶ ቢንያም ከብልሹ አሰራርና ከሙስና ወንጀል ጋር የተያያዘ መጥፎ ታሪክ እንዳላቸው አይዘነጋም። ከስልጠናው በኋላ ጋዜጠኞቹ በሰነዱ እንዲሰሩባቸው ከተቀመጡ አጀንዳዎች መካከል ስለ ብሔራዊ ጥቅምና የጂኦ ፖለቲካ ቁመና፣ ብልጽግና ባንዳ እና ባዕዳዎች በሚላቸው ዙሪያ ልዩ የፕሮፓጋንዳ ዘመቻ እንዲከፍቱ፣ የትርክት ቅየራ፣ የሕዝብ ቅቡልነት ያጣው የብልጽግናን ከሕዝቡ ጋር ማግባባት የሚለው ይገኝበታል። የኦህዴድ ገዢዎች በተለያየ መድረክ በባንዳ መሪነት በባዕድ አስተባባሪነት ከህብረት ወደ ህብረት እየመጡ ነው በሚል በስም ያልገለጻቸውን አካላት እንዲሰድቡላቸውም አቅጣጫ ተሰጥተዋል። በቀይ ባህር የአሰብ ባለቤትነት ዘላቂ መፍትሔ ይገኛል በሚልም ሚዲያው እንዲሰራ አቅጣጫ ተቀምጠዋል። በተቀመጠው አቅጣጫ ላይ ለጋዜጠኞች የተሰጣቸው ኃላፊነት እንደ ፈረስ የሚነዱ ባንዳዎችን እየገራን እያሸነፍን ብልጽግናን እያረጋገጥን ስለመሆኑ ለህዝቡ ንገሩልን የሚል ይዘት ያለው መሆኑ ታውቋል።